ሰላም ለእናንተ ይሁን። በዓለም ዙሪያ ያላችሁላችሁ የክርስቶስ ኢየሱስ ሰላምና ጸጋ ይብዛላችሁ። እህታችሁ ሜሮን ድንበሩ ነኝ። ክብር ሁሉ ለአምላካችን ለእግዚአብሔር ይሁን። ዛሬ ወደ እናንተ ብቅ ያልኩት እግዚአብሔር አምላክ በተናገረኝ መልእክቶች ሁሉ በእግዚአብሔር ፊት በአንድነት እንድንጸልይ ነው። ጌታ ኢየሱስ ክርስቶስ የተባረከ ይሁን። በመጀመሪያ ስለ ሀገራችን ኢትዮጵያ ያየሁት ራእይ ሰብልን ሊያበላሹ እጅግ በጣም በርካታ አንበጦች ሲመጡ አየው። ሁለተኛ ደግሞ 2017 ላይ ሁላችንም እንድንጸልይ ነግሬያቸው ነበረ የመሬት መንቀጥቀጥ ሲሆን፣ አሁንም ከአንድ ሳምንት በፊት በተደጋጋሚ ጊዜ ይህንን ራዕይ አየው። ከፍተኛ የሆነ የመሬት መንቀጥቀጥ ሲሆን አየው። ሶስተኛ ፎቅ ሲፈርስ አየው። በጅማ ከተማ ላይ ድንገተኛ ድንጋጤ ሊያደርግ ፊቱን ወደዛ ያዞረ የበቀል መንፈስ አየው። በእነዚህ ሀገራዊ መልእክቶች አጥብቃችሁ እንድጸልዩ ስል ጥሬን አስተላልፋለሁ። ሌላው ዓለም አቀፍ መልእክቶች ናቸው ያየዋቸው። አንድ ቢጫ ወፍ ከአንድ ስፍራ በፍጥነት በራ ስትወጣ አየው እጅግ በጣም አየሩ ላይ ትበር ነበር። ይህንን ራእይ ካየሁ በኋላ በቅዝበት በጣም ብዙ ሰዎች መተንፈስ እያቃታቸው እየወደቁ ሲሞቱ አየሁ። ይህንን ራእይ ካየሁ በኋላ ጌታዊ ምንድን ነው ስል የመተንፈሻ ክፍልን የሚያጠቃ ከሰው ወደ ሰው በፍጥነት የሚተላለፍ ብዙዎችን ሊገድል ያለ ቫይረስ ነው አለኝ። ይህንን በሽታ እየተቃወምን እንጸልይ። ሌላኛው በአንዳንድ ሀገሮች ላይ ፀሐይ ድንገት ሲጨልም አየሁ። ይህ ካየሁ በኋላ እጅግ በጣም በርካታ ሚዲያዎች ሲዘግቡት አየው። ወገኖቼ በነዚህ መልእክቶች በእግዚአብሔር ፊት ተክተን እንጸልይ። እነዚህን መልእክቶች በማስተዋል እንስማ፣ በማስተዋልም በእግዚአብሔር ፊት እንጸልይ። ታስታውሳላችሁ ፍጥረት ምዕራፍ ስድስት ላይ የሰው ልጅ እግዚአብሔርን የበደለበት ከእግዚአብሔር አካሄድ አካሄዱን የለየበት እጅግ በጣም እግዚአብሔር የሚያሳዝን ክፉ ስራ የሰሩበት ምዕራፍ ነው። ዘፍጥረት ስድስት እግዚአብሔርም የሰውን ክፉ አካሄድ ክፉ አስተሳሰብ ክፉ ልብን አይቶ ሰውን በመፍጠሩ የተጸጸተበት ምዕራፍ ነው። በዚህ ምዕራፍ ላይ ግን እግዚአብሔር አንድ ሰውን አገኘ፣ ኖህን። ኖህም ፍጹም ጻድቅ፣ አካሄዱን ከእግዚአብሔር ጋር ያደረገ ሰው ነበር። እግዚአብሔር የሚፈራ ሰው ነበር። ስለዚህ ምድርን ከማጥፋቱ በፊት እግዚአብሔር መጥቶ ለኖ ነው የነገረው። የስጋ ሁሉ ፍጻሜ ደርሷል። አንተና ቤተሰቦች የምትሻገሩበትን መርከብን ስራ አይደል ያለው? ሊተርፉበት የሚችሉ ሊመጣ ካለው ከጥፋትዋ እሱም ቤተሰቦቹም ሊተርፉበት የሚችሉትን መርከብ እንዲሰራ ነው የነገረው። ምክንያቱም ኖ በእግዚአብሔር ፊት ሞገስን አግኝቶ ነበር ይላል። ስለዚህ እግዚአብሔር በምድር ላይ ሊያመጣ ያለውን ነገር በግልጽ የነገረው ለኖ ነው። ኖህም እግዚአብሔር የነገረውን ሰማ። እግዚአብሔር እንደነገረው እግዚአብሔር እንዳዘዘው ማድረግ ጀመረ። ታውቃላችሁ እስከ ዘፍጥረት ስድስት በምድር ላይ ዝናብ ዘንቦ አያውቅም። ዘፍጥረት ምዕራፍ ሁለት ላይ የሚናገረው አንድ ቃለው ጉም ከምድር ትወጣ ነበር፣ ምድርን ታጠጣ ነበር ነው የሚለው እንጂ ከሰማይ ዝናብ እስከ ዘፍጥረት ምዕራፍ ስድስት አልዘነበም ዘንቦም አያውቅም። ግን እግዚአብሔር መጥቶ ሰውን በመፍጠሬ ተጸጽቻለሁ፣ ከሰው እስከ እንስሳ አጠፋለሁ፣ በምድር ላይ ዝናብን አዘንባለሁ ሲል ኖህ እግዚአብሔር የነገረውን ሰምቶ ያለውን ማድረግ ጀመረ። ም ዝናብ ሲዘንብ አይቶ አያቅም፣ ግን አይቶ የማያቀውን እንኳን ዝናብ አመጣለሁ፣ ለአንተና ለቤተሰብ ለሚቀሩት ቅሬታ እንስሳቶች የሚሆን መርከብን ስራ ሲል ኖ እግዚአብሔርን ሰምቶ እግዚአብሔርን አድምጦ እግዚአብሔር እንዳለው ነው መስራት የጀመረው ለመቶ ሃያ ዓመት መርከብን በትዕግስት እየሰራ ነው የቆየው ታዲያ እግዚአብሔር የወሰነው ጊዜ ሲደርስ እግዚአብሔር በምድር ላይ የጥፋት ውሃ ሊያመጣ ሲል እግዚአብሔር መጥቶ ለኖ ድጋሚ እንዲያለው ወደ ሰራው መርከብ አንተም ቤተሰቦችንም ይዘግባ አለው በነገረው መሰረት አስገባ ኖህም ይላል ሚስቱን ልጆቹንና የልጆቹን ሚስቶች ወደ መርከብ ይዞ ገባ ይላል። የጥፋት ውሃ ከመምጣቱ በፊት እግዚአብሔር ያለውን ሰምቷልና፣ ስራ ያለውን መርከብ ሰርቷልና፣ እግዚአብሔር እንዳለው አድርጓል እና ኖህ የመጣው የጥፋት ውሃ ሊያገኘው አልቻለም። እግዚአብሔር እንዳለው እንስሳቶቹን አስገባ። እግዚአብሔር እንዳለው ቤተሰቡን አስገባ። እሱም መርከብ ውስጥ ገባ። ከዛ አርባ ቀን አርባ ሌሊት ዝናብ ዘነበ። ምድር በውሃ ተሸነፈች። በምድር ያሉ ሰው፣ እንስሳ አንድ ሳይቀር ጠፋ። የኖ መርከብ ግን በውሃው ላይ ከፍትል ነበር። ተራሮች ሁሉ በውሃ ሲዋጡ የኖ መርከብ በተራራው ጫፍ ላይ ከፍ ብላ ነበር። ምክንያቱም ኖ እግዚአብሔር እንዳለው አደረገ፣ እግዚአብሔርን ሰማ እግዚአብሔርን ታዘዘ። የጥፋትዋ ከመምጣቱ በፊት እግዚአብሔር እንዳለው አደረገ ሰማ። እሱም ቤተሰቦቹም ዛሬ የቀሩልን እነዚህ እንስሳቶች ሁሉ በኖ አማካኝነት የተረፉ ናቸው። ዛሬ በምድር ላይ የቀሩ እንስሳቶች ሁሉ በኖ መታዘዝ፣ በኖ እሺ ማለት፣ በኖ እግዚአብሔርን ማድመጥ የተረፉ ናቸው። ስለዚህ ወገኖቼ ዝናብ ይመጣል ሲል እሺ ብሎ የጥፋት ዋስ ይመጣል ሲለው እግዚአብሔር እሺ ብሎ ታዞ መርከብን ሰርቶ ለሱም ለቤተሰቡ በምድር ላይ ለቀሩት እንስሳቶች የመትረፍ ምክንያት ነው የሆነው። ዛሬም ይህን ቃል ያነሳውላችሁ ይህንን መልእክት የምትከታተሉ እናቶች፣ አባቶቼ፣ እህቶቼ ወንድሞቼ በመጸለይ ራሳችሁን፣ ቤተሰባችሁን፣ ሀገራችሁን አትርፉ። እናትርፍ፣ እንጸልይ በእግዚአብሔር ፊት። እግዚአብሔር ዝም ብሎ አይናገርም። እንድንጸልይ ነው ለራሳችንም ለትውልዳችንም ለምድራችንም ብሎም ለዓለማችን እንድንጸልይ ነው። በእርግጥ በጌታ ጸጋ እኔ የዘጠና ቀን ጸሎት ገብቼ እየጸለይኩ ነው ያለሁት። ምሪትን ተቀብዬ ነው እኔ የገባሁት። በሐዋሳም የድል ብስራት ወንጌል ዓለም አቀፍ ቤተክርስቲያን በማገለግልበት ቤተክርስቲያን በዚህ ሰዓት ለረጅም ቀናት እየተጸለየ ይገኛል። ሁሌም እግዚአብሔር መልእክት ሲሰጠን እኛ በእግዚአብሔር ፊት እንጸልያለን። ምክንያቱም ሸክም ስለሰጠን ስለ ሀገርም ስለ ምድርም ሸክም ስለሰጠን፣ እግዚአብሔር ባሳየኝ ራእይ ልጸልይ በገባውበት ጊዜ ነው እንደገና እነዚህን ምስጢራት የገለጠልኝ። ስለዚህ አሁንም በእግዚአብሔር ፊት ተግተን እንጸልይ። የሚጸልይ ሰው ይሻገራል። የሚጸልይ ሰው ያልፋል፣ ያሳልፋል። የሚጸልይ የእግዚአብሔርን ፊት የሚፈልግ ሰው ይሻገራል፣ ያሻግራል። የእግዚአብሔርን ፊት የሚፈልግ ሰው ያመልጣል፣ ያስመልጣል። የእግዚአብሔርን ፊት የሚፈልግ ሰው ክፉ አያገኘውም፣ ሊመጣ ካለው ነገር ይጠበቃል። ቤታችሁ፣ ትዳራችሁ፣ ልጆቻችሁ፣ ቤተሰቦቻችሁ፣ ሀገራችን እንድትጠበቅ ከፈለጋችሁ በእግዚአብሔር ፊት ሁኑ። በእግዚአብሔር ፊት ስንሆን የምናመልጠው ነገር እንጂ የሚያመልጠን ነገር የለም። ስንጸልይ የእግዚአብሔርን ፊት ስንፈልግ እንሸሸጋለን፣ ከክፉ ነገር እንጠበቃለን፣ ከድንገተኛ አደጋ ከድንገተኛ ጥፋት ከሞት እንጠበቃለን እንጂ ለጥፋት አልፈን አንሰጥም። ስለዚህ ይህንን መልእክት የምትከታተሉን ውድ የእግዚአብሔር ቤተሰቦች በእግዚአብሔር ፊት እንጸልይ። ይህ መልእክት ደግሞ የሰማችሁ ሌሎችም እኒን መልእክቶች ሰምተው እንዲጸልዩ ሼር አድርጉላቸው፣ መልእክቴን አድርሱልኝ። ጌታ ኢየሱስ ክርስቶስ ይባርካችሁ። ጸጋ ከእናንተ ጋር ይሁን። እጅግ በጣም እወዳችኋለሁ። በጸሎቴ ሰዓት ሁሉ አስባችኋለሁ። ተባረኩ። አባት ሆይ ስለዚህ ሰዓት እናመሰግናለን። እንደገና በፊት የምንጸልይበትን የምንተጋበትን ባሳየን ራዕይና መልእክት በተናገርከን ድምፅ ሁሉ በፊት የምንተጋበትን ጸጋና አቅም እንድሰጠን ጸልያለሁ። ይሄንን መልእክት በዓለም ዙሪያ ሆኖ የሚከታተል ሁሉ ከክፉ እንዲጠበቁ በደም እንድሰውራቸው ጥላ ከለላ እንድትሆናቸው ከድንገተኛ ሞት ከድንገተኛ ሀዘን ከበሽታ ሁሉ ቤታቸውና ኑሯቸው እንዲጠበቅ ጸለይኩ። ያንተ ምሕረት ይክበባቸው። ለምድራችን ጣልቃ እንድትገባ ለምድራችን እንድትዋጋ ሰላምን፣ እረፍትን፣ ደስታንም እንድጨምርልን በኢየሱስ ስም ጸለይኩ። ይሄ መልእክት የሚሰሙ ሁሉ ከክፉ ነገር፣ ከድንገተኛ አደጋ፣ ከበሽታ፣ ከሞት በኢየሱስ ስም ይጠበቁ። ቃል ሲናገር በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል ተብሎ ተጽፏል። በአንተ መጠጊያ ውስጥ አለን በክንፎች በታች፣ በኢየሱስ ስም ይጠበቁ። ምህረትና ቸርነት ይክበባቸው፣ በእጅ ጥላ ጋርዳቸው፣ ከክፉ ሁሉ ቤታቸው፣ ኑሯቸው፣ ትውልዳቸው የተጠበቀ ይሁን። ይህ ስለሆነ አመሰግንሃለሁ። ጸሎታችንን ስለሰማ ተባረክ። በኢየሱስ ስም አሜን።